ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሞአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጧ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ሐይሚዬና ቡራዬ ከዛሬ ነገ ከዛሬ ነገ ይሄ ነገር ያበቃል፣ ይስማማሉ፣ ወደ ቦታው ይመለሳል ሁሉም ነገር እያልኩ ተስፋ አድርጌ ነበር። እውነት ለመናገር ማለት ነው። እንደምታዩት ነገሩን እያባባሱት እያባባሱት ነው፣ በአሁኑ ሰዓት ላይ እየሄደ ያለው ነገር እና ዛሬ ያው ጥፋቷን አምና ጥፋተኛ ነኝ፣ እናንተንም አስከፍቻለሁ፣ ብሩኬን አስከፍቼዋለሁ፣ እንደዛውም ደግሞ ፋሲልንም አስከፍቼዋለሁ እና በጣም ጥፋተኛ ነኝ። እና ቡራዬ ኢንስታግራም ላይ ብሎክ አድርጎኛል፣ ስደውልለትም አይነሳልኝም እና ከባድ ሁኔታ ውስጥ ነው ያለሁት፣ በጣም ተጨናንቄ አለሁ፣ ካለ እሱ መኖር አልችልም እያለች ነው በዛም ፋሲልን ጠርታው ነበረ። ፋሲል መቶ ከቡራ ጋር እንዲያስታርቃት ምንም አይነት ግንኙነት የለንም ብሎ እንዲነግርላት ደውሎ ምናምን እንዲጠራው ነበር ያደረገችው። ፋሲልም በጣም ደስ ብሎኛል፣ እንደውም ብሎክም ስላደረገሽ፣ ስልክም ስላላነሳልሽ፣ እንደውም ለእኔ በጣም ጥሩ ነው፣ ተመችቶኛል እያለም ሲያናድዳት ነበረ እና ቡራም ከመጣ በኋላ ግን ሊቀበል አልቻለም። በቃ ምንም ሊያምን አልቻለም። መጨረሻም እንዳያችሁት ጥሎ ነው የሄደው ማለት ነው። እኔ እንግዲህ የተሰማኝን በደንብ አድርጌ እነግራችኋለሁ ማለት ነው፣ ውድ ቤተሰቦቼ። በመጀመሪያ ማለት ነው፣ በመጀመሪያ ተመልካች፣ በተለይ ደግሞ በስደት ዓለም ላይ ያላችሁ እህቶቼ፣ እኛ በጣም ብዙ ነገር የሚያስጨንቅ ነገር አለብን እውነት እንደምላችሁ ስራ አለብን፣ ድካም አለብን፣ የቤተሰብ ጉዳይ አለ። በጣም ብዙ ነገር አለና እንደገና ደግሞ በእነሱም ደግሞ ተጣሉ፣ ተለያዩ፣ እንዲህ አሉ ምናምን እያልን እየተጨናነቀን ያለ ነው ማለት ነው። እና እኔ ግን በዚህ ጉዳይ ላይ ፕራንክ እንደሆነ መቶ ፐርሰንት እርግጠኛ ነኝ። ዋናው አላማ ምን እንደሆን ታውቃላችሁ? ሐይሚዬ ሁለት መቶ ኬ ለመግባት ነው ሁለት መቶ ኬ ለመግባት ነው አላማው የታሰበው ማለት ነው። ፋሲካ ላይ ባለፈው አይታችሁ ከሆነ ሁለት መቶ ኬ መግባት አለባት ሰርፕራይዝ አለ እየተባለ ነበረ። እና እንደዛ ነው። ወደ እንትን ወደ እውነተኛው ከሄድን ደግሞ ማለት ነው እውነተኛው ከሄድን ይሄ ነገር ፕራንክ አይደለም እውነት ነው ከተባለ ሀይሚ ይቅርታ ጠይቃለች። በቃ ሙሉ በሙሉም ደግሞ ትልቅ ስህተት ነው የሰራችው ምክንያቱም ፋሲል እያለ በፋሲል ላይ ብሩኬን ይዛ እንደዛም ሆነ ከብሩኬ ጋር እየኖረች ፋሲልንም አለው እያለችው፣ እንግዲህ አምስት ወራችን ነው ማውራት ካቆምን ብሏል። አምስት አራት ያለው ማለት ነው። እና ይሄ በጣም ትልቅ ስህተት ነው ለብሩኬ፣ በተለይ ደግሞ እምነት አይሰጠውም ማለት ነው እውነት ከሆነ ነምራ እውነት ቢሆን ቢሆን ነምራቸው እውነት አይደለም። ይሄ ነገር አሁን እየተደረገ ያለው ነገር ማለት ነው እና በፍጹም ሌላ ሰው በህይወታችን ላይ እያለ ደርበን ሌላ ሰው መያዝ የለብንም። በቃ ከዛ ሰው ጋር ያለንን ግንኙነት ጨርሰን አጠናቀን ነው ወደ ሌላ ፍቅር መግባት ያለብን፣ ለሌሎቻችሁም ለእኔም ቢሆን ማለት ነው እና ግልፀኝነትን የመሰለ ነገር ምንም ነገር የለም። እውነት ግልጽ ሆናችሁ ነው ሰውን መቅረብ ያለባችሁ። እና ሐይምዬ የእውነት እንኳስ ብንወስዶ በጣም ትልቅ ስህተት፣ በቃ በጣም ትልቅ ስህተት ባንች ላይ እምነት እንዳይኖራቸው ነው የምታደርጊው፣ ማለት ነው እና አይ ፋሲልንም ጎድቸዋለሁ ስንም ጎድቸዋለሁ ነው የምትለው፣ ማለት ነው። አስቡት እንግዲህ ቤተሰብ፣ እውነት ሀይሚ ግን ለማውራት ራሱ እንደዚህ አይነት ነገር ግን ይደብራል። ቁም ነገር በጣም ነው የሚያስጠላው። እና እንደኔ እንደኔ ብታቆሚው ይሻላል። ይሄን ነገር አቁም በቃ። ወይ ፕራንክ ንብልሽ ገላግሌን፣ ወንም ደግሞ ከብሩኬ ጋር ፒስ ፈጥረሽ ድፍንፍን አድርገሽ በደፈነው ይህንን ነገር እንትን በሉት፣ ዝጉት ማለት ነው እና በጣም ይደብራል። አንዳንዶቻችሁ ደግሞ ሐይሚን እንደውም ተበላሸሽ፣ በጣም ባለጌ ነሽ ምናምን ምናምን ትላላችሁ እናንተ በእርግጥ ፍራንክ መሆኑ ያልገባችሁ ልጆች በእውነተኛው መንገድ እሷ በምታደርገው ነገር ስለተረጎማችሁት ነው። እኔ እውነት ቢሆን ራሱ እውነት ቢሆን ይሄ ነገር እኔ ራሱ እንደዚህ አላወራትም እንደዚህ በስርዓት አለዋራት። በጣም እናገራት። እውነት ቢሆን ግን እውነት አይደለም፣ ቤተሰብ። እውነት ቢሆን ያናድዳል። የተደረገው ነገር በጣም ያናድዳል፣ በጣም ያበሳጫል። ግን እነሱ ስራ እየሰሩ ነው፣ ፕራንክ ነው። ቤተሰብ ተዉ፣ ግን የምላቸውን ስሙ። ተዉ፣ አትጨናነቁ። እውነት ማዝዬ እንቅልፍ ሳልተኛ ነው ያደርጉት። በጣም እየተጨናነኩ ነው ያሉ ልጆች አሉ። እግዚአብሔርና አትጨነቁ፣ የእውነት ነው የምላቸው። ታርጌቱ ምንድን ነው? ሐይሚ ሁለት መቶ ኬ መግባት አለባት ይሄንን ሰሞን ተብሎ ነው። ግን በዚህ ሰዓት ግን ይሄ ነገር ቢቆም እኔ ደስ ይለኛል። እውነት ነው የሚላችሁ ይሁን በቃ፣ ሰው ተሳስቶ ሰውን ያሳስታል። ኮሜንታተሮችም እየተሳሳቱ እነሱ በተሳሳቱት ኮሜንታተሮች እየተሳሳቱት ሌላ ኃጢአት ውስጥ እየገቡ ነው እየተሳደቡ ማለት ነው። እና ከመሳደብ ደግሞ ተቆጠቡ። እውነት ተቆጠቡ ነው የምላችሁ ቤተሰብ። እነሱ ግን አናቆምም ብለዋል። ይሄንን ጉዳይ እናያችሁት። ቡራ ትናንት እሷ ጥለው ሄደች፣ ዛሬ ቡራ ጥሏት ሄደው ማለት ነው። እውነት ቢሆን ሲቀጥል እንደዚህ እንደዚህ እውነት ቢሆን ከፋሲል ጋር ትገናኝ እያላት እየተገናኘች ደግማ ደጋግማ ሲቀጥል ደግሞ ማለት ነው ቡራ ኢንስተግራም ብሎክ አደረከኝ አደረከኝ ደጋግማ ን ይሄ ኖርማል እኮ ነው። ኢንስተግራም ላይ ብሎክ ቢያደርግሽ አንድ ሰፈር ናቸው አደለ እንዴ? ቀጥ ብለሽ ቤቱ መሄድ ትችያለሽ። ቀጥ ብለሽ ማለት ነው እኔ እኔ ለሐይሚ ሳይሆን የማስረዳው ለምትጨናነቁ ልጆች ነው የማስረዳችሁ። ማለት ነው ቁም ነገር ማለት ነው እና እባካችሁ አታስቡ። እናንተ አትጨናነቁ። እነሱ ግን ይበቃችኋል ይበቃችኋል እያልኩ ነው፣ ግን እነሱ ምንም ሊበቃችሁ አልቻለም። ቤተሰብ እየቀጠሉበት እየቀጠሉበት ነው የሄዱት። ይህንን ፕራንኩን ማለት ነው ምን እናርጋቸው? ወይም ሐይሚን መቶ ሺህ ያስገቡ ሁለት መቶ ሺህ ያስገቡና ገላግሉን እስኪ። ሰብስክራይብ ያላደረጋችኋት ካላችሁ ሰብስክራይብ አድርጓት እስኪ አድርጓት። እኛም እኮ ግራ ተጋባን እውነት የሆነ ስሰሙት በጣም ነው የሚያስጠላው። እንደዚህ አይነት ነገር እንደ ፋሲኮ በቃ ተደሰተ ኮ መጨረሻ ላይ እንደውም ቡራ ሲሄድ በጣም ተደሰተ። የሌለ ማለት ነው እሷ በቃ አሳምንልኝ፣ አሳምንልኝ ምንም አይነት ግንኙነት እያለን እንደ ማይሆን ነገር ነው የዛሬው። እማይሆን የማይታሰብ ነገር ነው እያለች ያለችው ሐይሚ ማለት ነው። እንዴት ነው ፍቅረኛ የተባለ ሰውዬ ሄዶ ለብሩኬ ምንም አይነት ግንኙነት የለንም እኔ እና እሷ ብሎ በውሸት እንዲያሳምንላት የምትፈልገው የማይሆን ነገር የማይታመን ነገር። ሐይሚዬ እንዴት ነው የምታስቢው አንቺ? እንደውም በዚህ ሰዓት ከፋሲል ጋር እውነት ቢሆን ከፋሲል ጋር መገናኘት አልነበረብሽም፣ እውነት መገናኘት አልነበረብሽም። ሚኒውድ ታይ እንጂ ለማንኛውም ፍቅር ያሸንፈዋል። ፍቅራችሁ ብዙት ይበልላችሁ። የኔ ምርጦች እወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት ምስጠላውላችንም። ባይ ባይ። በሌላ ቪዲዮ እንገናኝ።